ሰላም እና ጤና ለእናንተ ይሁን ውድና የተከበራችሁ ተመልካቾቻችን ህዳር 14 ቀን 2018 ዓ ም የዕለተ ሰንበት መረጃዎችን ይዘን ወደ እናንተ መተናል። እስከ መጨረሻው ድረስ ከኛ ጋር እንድትሆኑ እየጋበዝን ወደ መረጃዎቹ እናልፋለን። በትናንትናው ዕለት ቅዳሜ ህዳር 13 ቀን 2018 ዓ ም በቤንሻንጉል ጉምዝ ክልል ቡለን ወረዳ ሰላማዊ ዜጎች ላይ ጥቃት መፈፀሙን ከስፍራ የወጡ መረጃዎች አመላክተዋል። የአንድ ቤተሰብን ጨምሮ ጉጂ በተባለው ቀበሌ ታጣቂዎች በፈጸሙት ጥቃት ከ27 በላይ ሰዎች ህይወታቸው ማለፉንና በርካቶች ነፍሳቸውን ለማትረፍ ጫካ እንደገቡም ተሰምቷል። ጥቃቱ በሸኔ ታጣቂዎች እንደተፈጸመ ተጠቁሟል። የመንግስት የጸጥታ ኃይሎች ከገቡ በኋላ የከፊሎቹ ስርዓተ ቀብር መፈፀሙን የደረሰን መረጃ ያመላክታል። አንድም ተማሪ ላይ የህይወት አደጋ አላጋጠመም ሲል ደባርቅ ዩኒቨርሲቲ አስታወቀ። በደባርቅ ዩኒቨርሲቲ ከሰሞኑ በግቢው ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ዩኒቨርሲቲው ከሚያቀርብላቸው ምግብ ጥራት ጋር በተገናኘ ባላቸው ቅሬታ ምክንያት ሰልፍ ማድረጋቸው ይታወቃል። ተማሪዎቹ አድርገውት የነበረው ሰልፍ ላይ በጸጥታ አካላት በተተኮሰ ጥይት ህይወታቸው ያለፈ ተማሪዎች መኖራቸውን በማህበራዊ ትስስር ገጾች ሲዘዋወሩ ነበር። ጉዳዩን አስመልክቶ ማምሻውን ዩኒቨርሲቲው ባወጣው መግለጫ አንድም ተማሪ ላይ የህይወት አደጋ አላጋጠመም ሲል አስተባብሏል። ዩኒቨርስቲው በአንዳንድ ማህበራዊ ሚዲያዎች የተላለፈው መረጃ አስመልክቶ ይፋዊ ማብራሪያ ስለመስጠት በማለት ባወጣው መግለጫ በዩኒቨርስቲው የተከሰተው ጉዳይ በሰላም የተፈታ ነው ሲልም ጠርቶታል። በጉዳዩ ዙሪያ የተለያዩ መረጃዎች ሲያስተላልፉ የነበሩ አካላትን ጉዳዩን በቅርበት ያልተረዱ ሲል የጠራው መግለጫ ሲዘዋወር የነበረው መረጃ የተሳሳተ ነው ብሎታል። ዩኒቨርስቲው በመግለጫው የዩኒቨርስቲውና እንግዳ የመቀበል ጠንካራ ባህል ያለው የአካባቢው ማህበረሰብና ህዝብ ባደራ የተረከባቸው ተማሪዎች ደህንነት የመጠበቅ ግዴታውን በአግባቡ እየተወጣ ሲሆን አንድም ተማሪ ላይ የህይወት አደጋ አላጋጠመም ሲልም ገልጿል። ይሁን እንጂ በተማሪዎችና በጸጥታ አካላት መካከል ግጭት ተፈጥሮ እንደነበር ያላስተባበለው መግለጫው በግጭቱ አካላዊ ጉዳት ያጋጠማቸው ተማሪዎችና የተወሰኑ የካምፓስ ፖሊሶች ተገቢውን ሕክምና እየተደረገላቸው እንደሚገኝም ተናግሯል። ወደ ሌላ መረጃ ስናልፍ እኛ ጋር ሸርካ ወረዳ ላይ አርብ ለሊት ለቅዳሜ አጥቢያ ሶስት ሰዎች ተገድለዋል፣ አራት ሰዎች ታግተዋል ሲል የአርሲ ሀገረ ስብከት ተናግሯል። ያለፈው ጥቃት ውሳኔ ሳያገኝ ግድያው በየጊዜ እየቀጠለ አሁንም ይህንን አሳዛኝ ዜና እየሰማን ነው ሲል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስታውቃለች። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ታጣቂዎች አሁንም ምዕመናን ላይ ግድያና እገታ መፈጸማቸውን የዞኑ ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትናንት አመሻሽ ለቲክቫ ኢትዮጵያ ተናግራለች። የአርሲ ዞን ሀገረ ስብከት ለቲክቫ ኢትዮጵያ እንደተናገሩት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር የሆኑና ስማቸው እንዳይጠቀስ ለደህንነታቸው ሲሉ ያሰጋናል ያሉ አመራር እኛ ጋር የምስራች የለም ሸርካ ወረዳ ትናንት ሌሊት ለዛሬ አጥቢያ ሶስት ሰዎች ተገድለዋል፣ አራት ሰዎችም ታግተዋል ሲሉ ተናግረዋል። ግድያው የተፈጸመው በአርሲ ሆንቄሎ አቢ ወረዳ ድንበር በሆነው በሸርካ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑንም ለቲክቫህ ተናግረዋል። የተፈጠረ ያለው ነገር የሚያሳዝን ነው በማለት በግድያው ጥልቅ ሀዘን እንደተሰማቸው የገለጹት የሀገረ ስብከቱ አካል ጉዳዩን ለጠቅላይ ቤተ ክህነት ከማሳወቅ ውጭ ምንም ማድረግ እንዳልተቻለም አስረድተዋል። እኛ ጠቅላይ ቤተ ክህነቱ በደብዳቤ ማሳወቅ ነው እናሳውቃለን። ተጠሪነታቸው ለእነርሱ ነው። ነገር ግን ውጦ ጸጥ ነው። እኛውንን የምንደበደበው ከዚህ በላይ ምንም ማድረግ አንችልም፣ ሲሉም አዝነዋል። አጠቃላይ በ2018 ብቻ በአርሲ ዞን ስንት ምእመናን ተገደሉ? ስንት ታገቱ? ተብለ ለተጠየቁት ጥያቄም አሁን እኮ ወደ አርባ እየተጠጋ ነው፣ በሟቾች ብቻ ከባድ ነገር ነው ያለውም ሲሉም ተናግረዋል። ዞኑ የጸጥታ አካላት መረጃ ለማግኘት የተደረገው ሙከራ ባይሳካም አዲሱ የሸርካ ወረዳ የግድያና እገታ ጥቃት ተሰምቶ እንደሆነና በዞኑ የሚፈጸመውን ተከታታይ ጥቃት እንዲቆም ምን እየተሰራ ነው እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያን ተጠይቀዋል። በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ የሆኑት መጋቢ ሰላም ሰለሞን ቶልሻ የትናንቱ አዲሱ የሸርካ ወረዳ ጥቃት መድረሱን እንደሰሙና እንዳጣሩ ገልጸው ትክክል ነው ሶስት ሰዎች እንደተገደሉና ሶስት ወይም አራት ቁጥራቸው በውል ያልታወቀ ሰዎች እንደታገቱ መረጃ ደርሶኛለን ብለዋል። ተጨማሪ ዝርዝር መረጃ እየተሰባሰበ መሆኑን የተናገሩት መጋቢ ሰላም ሰለሞን ግድያው አልቆመም እንደቀጠለ ነው፣ ሊቆም አልቻለምም ሲሉ ተናግረዋል። ታዲያ ጥቃቱን ለማስቆም በቤተክርስቲያኗ በኩል ምን እየተሰራ ነው ሲል የቀረበላቸውን ጥያቄ ባለፈው የቀረበልን ሪፖርት ማጣራት አድርገናል። ከቦታው ባለ መዋቅር ቋሚ ሲኖዶስ በጉዳዩ ተወያይቶ መግለጫም አውጥቷል። መግለጫውንም ለሚመለከተው እንድደርስ አድርገናል የሚል ምላሽም ሰጥተዋል። ከዚያም በኋላ ቋሚ ሲኖዶስ ልዑካን ልኳል ልኡካን ያመጡትም ሪፖርት ቀርቧል። በቀጣይ ቅዱስ ሲኖዶስ የሚሰጠውን ውሳኔ መጠበቅ ነው ያለብንም ሲሉ ተናግረዋል። ያለፈውን ጥቃት ውሳኔ ሳያገኝ ግድያው በየጊዜ እየቀጠለ አሁንም ይህንን አሳዛኝ ዜና እየሰማን ነው ሲሉም ገልጸዋል። በአርሲ ዞን ባለፉት ሶስት ዓመታት በታጣቂዎች በተከታታይ እየተፈጸመ ያለው ጥቃት የሚያስቆም ባለመገኘቱ በ2018 ዓ ም ግድያና እገታውም ቀጥሏል። አዲስ ግድያና እገታ በተፈጸመው ሸርካ ወረዳ ብቻ እንኳ ባለፉት ዓመታት ከመቶ 20 በላይ ምዕመናን መገደላቸውን ያገኘ ነው መረጃ ያመለክታል። በቀጣይ መረጃችን በማርበርግ ቫይረስ ዛሬም የአንድ ሰው ህይወት ማለፉ ሪፖርት ተደርጓል። ትናንት ሰባት የላብራቶሪ ምርመራ ተደርጎ በሁለት ሰዎች ላይ ቫይረሱ መገኘቱም ተነግሯል። በአጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥርም አስር የደረሰ ሲሆን ህይወታቸውም እንዳለፈ የተረጋገጠ ሰዎች ቁጥር አምስት መድረሱን የኢትዮጵያ ጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት ገልጸዋል። እስካሁን በበሽታው ያገገሙ ሰዎች እንደሌሉና አምስት ሰዎች አሁንም በሕክምና ላይ እንደሚገኙም የጤና ሚኒስቴር መረጃ ያመለክታል። ወሌላ መረጃ ስናልፍ የትግራዩ ስምረት ፓርቲ ምዕራብ ትግራይን በኃይል የተቆጣጠሩ የተታጠቁ ኃይሎች ፌዴራል መንግስቱ የአካባቢውን የጦርነት ተፈናቃዮች ወደ ቀያቸው ለመመለስ የሚያደርገውን ጥረት እያሰናከሉ ይገኛሉ ሲል ከሰሰ። ፓርቲው አካባቢውን በኃይል የተቆጣጠሩ ኃይሎች ተንኳሽና አባባሽ ድርጊቶችን በመፈጸም የፕሪቶሪያውን የግጭት ማቆም ስምምነት በመጣስ ላይ ናቸው ሲልም ተናግሯል። አንዳንድ የሃይማኖት መሪዎችና ምሁራን የግጭት ማቆም ስምምነቱን እና የትግራይን ህገ መንግስታዊ ድንበር በሚጥሱ ተግባራት ተሰማርተዋል በማለትም ፓርቲው በተመሳሳይ ክስ አቅርቧል። ፓርቲው አያይዞም የፌዴራል መንግስቱ ባለስልጣናት ችግሩን ለመፍታት እርምጃ አልወሰዱም በማለትም ተችቷቸዋል። ወደ ውጭ መረጃዎቻችን ስናልፍ የኡጋንዳው ፕሬዝዳንት ዮዌሪ ሞሶቬኒ የምስራቅ አፍሪካ ፌዴሬሽን እንዲቋቋም ጥሪ ያደረጉ። ሞሶቬኒ የአፍሪካ ሀገራት ፌዴሬሽን ካልፈጠሩ በዓለም አቀፍ ደረጃ ተጽዕኖ ለመፍጠር አይችሉምም ብለዋል። ፕሬዝዳንቱ ፌዴሬሽኑ የተዋሃደ ወታደራዊ አወቃቀር እንዲኖረው ሀሳብም አቅርበዋል። ጋራ ወታደራዊ ኃይል ለቀጠናዊ ስጋቶች ፈጣን ምላሽ ለመስጠትና ዘላቂ መረጋጋት ለማስፈን እንደሚያስችልም ተናግረዋል። ፕሬዝዳንቱ እንዲቋቋም የጠየቁት ፌዴሬሽን ኡጋንዳ፣ ኬንያ፣ ደቡብ ሱዳን፣ ሶማሊያ፣ ሩዋንዳ፣ ብሩንዲና ዲሞክራቲክ ኮንጎ ሪፐብሊክ የሚካተቱበት እንደሆነም ተናግረዋል። በመጨረሻም ፕሬዝዳንት ዶናልድ ትራምፕ አሜሪካ ለሶማሊያውያን ስደተኞች የሰጠችውን ጊዜያዊ ህጋዊ ከለላ ለማንሳት መወሰናቸውን ትናንት አስታውቀዋል። ፕሬዚዳንቱ ይህን ውሳኔያቸውን ይፋ ባደረጉበት መልእክታቸው ሚኒሶታ ግዛት ውስጥ ህጋዊ ከለላ ተሰጥቷቸው የሚኖሩ ሶማሊያውያን ስደተኞች በገንዘብ አጠባ ድርጊቶች ይሳተፋሉ በማለት ወንጅለዋል። የአሜሪካ የጊዜያዊ ህጋዊ ከለላ ፕሮግራም ግጭቶችና ተፈጥሮ አደጋዎች ከተከሰቱባቸው ሀገራት የተሰደዱ ስደተኞች አገሪቱ ውስጥ እንዲቆዩ የሚፈቅድ ነው። በዚሁ ፕሮግራም ስር የታቀፉ ሰባት መቶ ያህል ሶማሊያውያን ስደተኞች አሜሪካ ውስጥ እንደሚገኙ መረጃዎች ያመለክታሉ። ክብራትና ክብራን የሊማቲው ቤተሰቦች ለዛሬ ያለን መረጃ ይሄንን ይመስላል። ሰዓት መረጃችን በሌላ መረጃ ተመልሰን እንገናኛለን። መልካም ጊዜን ተመኘንላችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑም ጋብዘናችኋል።